አለይኩም ወራህመቱላሂ ወበረካቱ። ይህ ቪዲዮ የምታወቅ እህትና ወንድሞቼ በሙሉ ለአንድ የቲም ልብስ መግዣ ሁለት መቶ ብር ብቻ አግዙኝ። 200 ብር ቪዲዮን ያያችሁ እህትና ወንድሞቼ ባላችሁ መጠን እንዲተባበሩኝ ባላህ ስም እጠይቃችኋለሁ። የቲሞች አሉብን። 60 የቲሞች ልብስ ተለክተው ልብሳቸው ሂሳብ አልተከፈለም። እባካችሁ የቲሞችን መንከባከብና አቅመደካሞችን መንከባከብ እንደ እስልምና ግዴታ ነው። እነሱ መንከባከብ ግድ አለብን። እባካችሁ ሁለት ሁለት መቶ ብር ስጡኝና እንደዚህ ሀይታሞች ይልበሱ ዘካተል ፍጥር ያልሰጣችሁ እህትና ወንድሞቼ አቅመ ደካሞች ኤች አይ ቪ በሽተኛዎች እኛ ጋር ስላሉ ዘካተል ፍጥራችሁን እንዲሰጡን ባላህ ስም እንጠይቃለን እባካችሁ ልለምናችሁ በየቲሞች ዙሪያ ልለምናችሁ ኮፒሊንክ አርጉልኝ ሪፖስት አርጉልኝ አትጎዱም ኸይር ስራ እኮ ትንሽ ነገር የለውም የሰው ልጅ የሚሰራው ባለ አቅሙና በሚችለው ነው የምትችሉት አንድ ብር ነው አንድ ብር ስጡ ይበቃ ሀቂቃ ይበቃኛል አላህ ካለ ማለት ነው

ኢስላምን እንዴት አየኸው? እስልምና ብርሃን ነው ጨለማ ላይ። ዛሬ ወደ ቀጥተኛው መንገድ ቶሎ ነው ለያዘው ሰው እንደ ወርቅ ነው። ግን ሳታይ አሁን ሌላ ሰው ቆሞ ሳይ ምንም ላይ ይመስሉ ይችላል። ውስጥ ስገባ ግን ብዙ ወይ ከውጭ ስታይና ውስጥ ገብተ ስታይ ወላሂ በጣም ልዩነት አለው። አልሀምዱሊላህ እኔ ብዙ ነገር አግኝቻለሁ። ምንም ባጣ አልሀምዱሊላህ እስልምና መያዘን እኔ ከምንም በላይ አልሀምዱሊላህ ደስ ብሎኛል። ጠንካራ ሙስሊም መሆን አለበት ማንኛውም ሰው፣ ስትሮንግ መሆን አለበት። ሙስሊም ጠንካራ ነው። ስማራንበት ሁሉ ጠንካሪዎች መሆን አለብን ብዬ ነው የማስተላልፈው መልዕክት። ሁሉም ነገር እውነት ነው የእስልምና ነገር። እና ደግሞ አብዛኛው ሰለምት የሚፈራው የቤተሰብን ነገር ነው እና የቤተሰብ ነገር አያስፈራችሁ። ሁሉም ነገር ቀጥተኛ ላይ ከሆናችሁ ቤተሰብ ይቀበላችኋል። የምለው በላይ እና አላይ ዳ ያመስጣችሁ ለሁላችሁ።